ውደድ ማለት ነው። ይህንን የሚለው ሶስት ጊዜ ነው። ስመ እግዚኦ ከመታድነኒ ስመ እግዚኦ ከመታድነኒ እያለ ሶስት መሆኑ ብዙ ምስጢራትን የሚያመለክት ቢሆንም ለመጨረሻ ወይም ደግሞ እንዳጠቃላይ ሀሳቡ ግን ስጋው ደሙ ስንቀበል የማን ማደሪያ ነው የምንሆን ማለት ነው። የሶስቱ ማደሪያም ስለምንሆን ነው። የአብ የወልድ የመንፈስ ቅዱስ ማደሪያ ስለምንሆን ሶስት ጊዜ ይላል። ስጋው ደሙ ስንቀበል በረከት የምናገኘው ከሶስቱም ስለሆነ ስላሴ በረከትን በመስጠት ጸጋን በማደል በኒህ ነገሮች ሁሉ ስንት ስለሆኑ ማለት ነው? ሶስት ስለሆኑ ስመር እግዚኦ ከመ ታድኅነኒ ስመር እግዚኦ ከመ ታድኅነኒ እያለ ይልን ጸሎቱን ያቀርባል ማለት ነው። ከዚያ ቀጥሎ እንግዲህ ሁሌም ቢሆን ካህናት አባቶቻችንም ረድኤት ጸጋውን በረከት የሚያገኙበት ይህንም ጸሎት ጸልየው ልዩ ልዩ ጸጋ ያገኙበትን ጸሎት ይቀጥላል ማለት ነው። እሱ ማን ነው? አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ ብሎ የሚያመሰግንበት ነው። አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ ብሎ ምስጋናውን ያቀርባል ማለት ነው። ጻፍ ውስቴ አሁን አህዱ አብ ቅዱስ ብላችሁ ጻፍ ውስ። አሃዱ አብ ቅዱስ ብላችሁ ጻፉ። እሺ፣ አሃዱ አብ ቅዱስ ማለት ምን ማለት ነው? ትርጉሙ አህዱንም ነግሬያቸዋለሁ፣ አብም ነግሬያቸዋለሁ፣ ቅዱስ ማለትም ምን ማለት እንደሆነ ነግሬያቸዋለሁ። ትርጉሙ ምን ማለት ነው? አንድ አብ ቅዱስ በጣም ሽ አንዱ አብ ቅዱስ ነው። ወይም አንድ አብ አንዱ አብ ቅዱስ ነው። ቅዱስ የሆነ አብ አንድ ነው ማለትም እንችላለን። ቅዱስ አብ አንድ ነው ማለትም እንችላለን። አንዱ አብ ቅዱስ ነው ማለትም እንችላለን። በሁለቱም ቢተረጎም ያው ነው የሚያመለክተው፣ አንድ ስለሆነ ማለት ነው። ቁጥር እንግዲህ ሲተረጎም እንዲህ ይተረጎማል ማለት ነው። አሃዱ ሲል አንድ አንዱ የሚል አንደኛው የሚል ትርጉምም ይጨምራል ከዚህ በተጨማሪ ለምሳሌ መኑ ውእቱ ዘወፃ አሀደ ብላችሁ ምን ማለት ነው መኑ ውእቱ ዘወፃ አሀደ ማን ነው ከአንዱ የወጣው አቤት ማን ነው አንድ የወጣው ማን ነው አንድ የወጣው ማን ነው አንደኛ የወጣው ማን ነው መኑ ውእቱ ዘወፃ አሀደ ብላቸው አንደኛ የሚል ትርጉምም እንደሚሰጥ፣ አንድ ይላል፣ አንዱ ይላል፣ አንደኛው ይላልም እኔ ተጨማሪ ትርጉሞችንም እንደሚያመጣ እንድናውቅ ነው። ስለዚህ አሀዱ አብ ቅዱስ ያለውን አንዱ አብ ቅዱስ ነው ብለን ከተረጎም አሀዱ ወልድ ቅዱስ ያለውስ ምን ተብሎ ይተረጎማል? አሀዱ ወልድ ቅዱስ ያለው ምን ተብሎ ይተረጎማል? አዱ ወልድ ቅዱስ ያለው አንዱ ወልድ ቅዱስ ነው ማለት ነው። ሁሉም ተመሳሳይ ነው። እዛ በኋላ አዱ ውእቱ መንፈስ ቅዱስ ማለትም መንፈስ ቅዱስም አንድ። አዱ ውእቱ መንፈስ ቅዱስ፣ መንፈስ ቅዱስም ስንት ነው ማለት ነው? አንድ ነው ወይም መንፈስ ቅዱስም አንድ ነው። መንፈስ ቅዱስም ቅዱስ ነው ለማለት በማለት ይተረጎማል ነው ቅዱስ አብ አንድ ነው፣ ቅዱስ ወልድ አንድ ነው፣ መንፈስ ቅዱስም አንድ ነው ብላችሁ ትርጉሙን ምን ማለት ትችላላችሁ፣ ማስቀመጥ ትችላላችሁ። ይህንን የሚለው ማን ነው? ካህኑ። የትኛው ካህን ከተባለ፣ ሰራይ ሰራዩ ካህን ገባሬ ሰናይ ካህን የሚባለው ካህን ይህንን ይላል። ቀድሶ የሚያቆርበው የጌጣ ምሳሌ የሆነው ማለት ነው። ይህንን ካለ በኋላ ህዝቡ ምንድን ነው የሚሉት ቀጥለው? አዱ አብ ቅዱስ፣ አዱ ወልድ ቅዱስ፣ አዱ ውድ መንፈስ ቅዱስ ካለ በኋላ ህዝቡ ምን ብለው ይቀበላሉ? ተሰጥ በእውነት አሐዱ ቅዱስ ነው። ግዙ መጀመሪያ ላይ ምንድን ነው የሚል ምእመናኑ ሲቀበሉ ምን ይላሉ? በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ብለው ይቀበላሉ ማለት ነው። በአማን አብ ቅዱስ ማለት አማን ማለት በእውነት ማለት ነው። በአማን ማለት በእውነት ማለት ነው። አማን ማለት እውነት እንደማለት ነው። የሚያገለግለው በአማን ቅዱስ አብ ሲል በእውነት አብ ቅዱስ ነው። በእውነት ወልድ ቅዱስ ነው ማለት ነው። በእውነት ወልድ ቅዱስ ነው። በአማን በአማን አብ ቅዱስ ያለው በእውነት አብ ቅዱስ ነው። በአማን ወልድ በአማን ወልድ ቅዱስ የሚለው በእውነት ወልድ ቅዱስ ነው። በአማን ውእቱ መንፈስ ቅዱስ የሚለው ደግሞ መንፈስ ቅዱስ በእውነት ቅዱስ ነው እንደማለት ነው ትርጉሙ። ስለዚህ በአማን የሚለው በእውነት ማለት ነው። አማን የሚለው ብቻውን ሲሆን ደግሞ እውነት እንደማለት እንጠቀምበታለን ማለት ነው። አማን አማን እብለክሙ ሲል ምን ማለት ነው? አማን አማን እብለክሙ፣ እውነት እውነት እላቸዋለሁ። አማን አማን እብለክሙ ማለት እውነት እውነት እላቸዋለሁ ተብሎ ይተረጎማል። አማን አማን ከተባለ እውነት እውነት እንደማለት ብለን እንጠቀምበታለን። ይህንም ክርስቶስ አማን አማን ብለክሙ እያለ ብዙ ጊዜ አስተምሯል ማለት ነው። እሽ፣ ከዛ ይቀጥልና ምዕመናኑ እንዲህ ካሉ በኋላ ካህኑ ምን ይላል ማለት ነው? ሰብህ ወለእግዚአብሔር ኩልክሙ አሕዛብ ይላል። ጻፉ። ሰብህ ወለእግዚአብሔር ኩልክሙ አሕዛብ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

እሺ ይህን ልንገራቸው። ህዝብ ያለው ብዛትን ያመለክታል። አህዛብ የሚለው ደግሞ በጣም ብዙ ነገሮችንም ያመለክታል ማለት ነው። ህዝብ ያለው ሲበዛ አህዛብ ይላል። የብዙ ብዙ ይባላል። የብዙ ብዙ ስለሚባል አህዛብ ያለው እንዲህ የማያምኑትን ሳይሆን ህዝብ ያለውን አብዝቶ ነው። አርዴት ረድ ያለውን አርዴት ብሎ እንደሚያበዛ ለብዛት ሲሆን የምንጠቀምበት ወይም ፕሉራር እንደማለት ነው እንጂ ሌሎች ና ይዛብ አይደለም። ከዛ ይመልሱ እና እነሱ ምን ይላሉ? ወይስ የብህጎ ሰብህጎ ባለው እንግዲህ አመስግኑት አመል ማለት ነው። ለእግዚአብሔር የሚለው ደግሞ ለምን ተብላ ተተርጉማለች? ከዚያ ከዚህ ጋር ሰብህጎ ለእግዚአብሔር ባለው ውስጥ ለምን ተብላ ተተርጉማለች? በጣም ጥሩ ተብላ ተተርጉማለች።